ከርታታ በስደት ምን አድርጓት ይሁን ምን ነክቷት ይሁን ምን ብሏት ይሁን አላውቅም። ብቻ ሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበሯችሁ ውድ ተመልካቾች፣ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። እች እህታችን መዳም ቤት ሆና፣ እኔ ንግግር መናገር ራሱ አረብኛ ቋንቋ የምትችል አይመስለኝም ሴትዮዋ። እየቀረጸቻት ልጅቷ ግን በዚህ ልኩ እየሆነች ነው። በምልክትም ሆና ጭንቀት ላይ ተወጣጥራ፣ ብቻ ውሰጅኝ ነው መሰለኝ እመልክቷ ተቀምጧ ቪዲዮን ማስገባላችሁ ይሆናል። እህቶቼ ግን አሁን ኢድም ከመሆኑ አንጻር ከቤተሰብ ጋር ተለይታችሁ ስላላችሁ እያለቀሳችሁ ያላችሁ፣ የከፋችሁ አላችሁ። ግን እንደምንም ራሳችሁን ለመቆጣጠር ሞክሩ። ሀቂቃ ያበቃ ይሆን አይደለ? አመት በዓል በመጣ ቁጥሩ ሁሌ ይከፋናል፣ እኛ መዳን ቤት የምንኖር መዳን ቤት የምናሳልፍ ሰዎች ማለት ነው። እና እንደምንም መቻል አለባችሁ። ሀቂቃ ከኔ ትብሳላችሁ ብዬ አላስብም። እኔ ያለሁበትን ባጋራችሁ ግን ብትሆኑም ደግሞ እንደምንም በቃ የወጣ ነው፣ ለዓላማ ነው አይደለ? ግን እንደምንም ራሳችሁን ብትቆጣጠሩ የተሻለ ነው። እስኪ እንድትሆን ቪዲዮ ተመልክተን ቪዲዮውን እንደተመለከታችሁ ነው፣ ምን እንዳደረጓት ምን እንደሆነች ብቻ ራሷ መናገር አልቻለችም። ለሴትዮዋን በምልክት እንደተመለከታችሁት በምልክት ነው ውሰጅን ስትላት የነበረው በጣም ጭንቀት ውስጥ ነው ያለችው። በጣም ውስጧ የሆነ አልተረጋጋም። ግን ሴትዮዋ ደግሞ እሷን ለማረጋጋትም ከማረጋጋት ቀዝቃዛ ውሃ ከመስጠትም ቆማ እየቀረጸቻት ነበር። ና አንዳንድ ግን እኔ እንጃ አንዳንድ ሰዎች ምን አይነት ጫካኝ እንደሆኑ አላቅም። ቪዲዮውን ለመረዳት ከስርም የተጻፈ ነገር ፈለግኩኝ የለም። እና ኮሜንት ለማንበብ ስገባ አረቦቹ እጅግ ሆኖ በጣም እየሳቁ እየቀለዱ ሙሰልሰል ድራማ እየሰራች ነው፣ ሀገሯ እንድታሳፍር ያትፈልጋ ነው፣ እየቀለደች ነው። ብቻ ብዙ ብዙ ነገር እያሉ እዛ ጋር ሙድ እየያዙ ነበር። እና አበሾቹ ደግሞ እንደምትመለከቱት በጣም አዝነው ልባቸው ተሰብረው ብቻ የሚጠይቁትም ሰው አተው እንደምትመለከቱት ያው ታውቃላችሁኛ በእርሳችን ስደት ያለን ሰዎች ምን ያህል እንደምንተሳሰብ ታውቃላችሁ። ብቻ እነሱ ግን ምኑ ገብቷቸው ምኑና እንደሆነ ሳያውቁ ራሱ በዚህ ልኩ እየሳቁ ነው። በጣም የገረመኝ አጃይብ የሆነ ነገር እዚህ ጋር አንዱ የምታዩት ደግሞ ቴክኖሎጂ ምናምን ነገር ብላ ሁሉ እንዴት ከዚህ ቴክኖሎጂ ጋር ምን አገናኘው እዚህ ጋር ምን ያገናኘዋል? ደግሞ የነሱ የሳቁበት ነገር ምንም አልገባኝም። ሀቂቃ በምልክት ሀገሬን አሳፍሩኝ ስላለች ያልተመቻት ነገር የሆነ የተፈጠረባት ነገር ሊኖር ይችላል። እች ልጅ የመጣችሁ ከሀገር ስትወጣ ለስራ ነው። ግን የሆነ ምክንያት የሆነ ችግር እስካልገጠማት ድረስ በጭራሽ ሀገሬን መለሱኝ አትልም። ያለችበትን በቃ መናገር አቀቷት እኮ አፍኗት ጮሀ አላለቀሰችም መጮ ሁላ በደንብ ለመጮ ሁላ አልቻለችም እንዴት እንደምትሆን እዚህ ጋር እየተመለከታችሁ ነው እና ግን አንዳንድ ሰዎች እኔ ምን ያህል ጨካኝ እንደሆናችሁ አላቅም ብቻ ጭካኔው ኬት እንደሚያመጡት ብቻ አላቅም እዚህ ጋር ብቻ ኮሜንቱን እንደተመለከታችሁት ነው እንደምትመለከቱት ነው ብቻ አላህ ይርዳት አላህ አፍ ያደርገሽ በሰላም ወጥቶ በሰላም መመለስን የሚያህል ነገር የለም በሰላም እንደወጣን ወደ ሀገራችን በሰላም አላህ ይመልሰን እና ቅድም ብያችኋለሁ አሁን አመት በዓል ከመሆኑም አንጻር በጣም ብዙ በርካታ ስደተኞች ማዳም ቤት ሆኖ ያሳልፋሉ። በጣም ይረበሻሉ። አቃለሁ እረዳለሁ። ያው እኔ ያለሁበት ስሜት ስላላችሁ የእናንተን ስሜት እረዳለሁ፣ ግን ደግሞ ለመረጋጋት ሞክሩ። በጣም ብዙ ሰዎች ጭንቀት ላይ ናችሁ። ከቤተሰብ እርቃችሁ ስላላችሁ አመት በዓል ከቤተሰብ ስላሉ ናችሁ ያላችሁበት ቦታ ያው እንደ አመት በዓልም ስለማይቆጠር ብዙ ቤቶች ብዙ ሰዎች እንግዲህ ይህንን አመት በዓል ከሰላት ውጪ ብዙዎቻቸው አያከብሩትም አርደው ከማስገባት ወይም ደግሞ ፈጅር ላይ ኢድ ሰላት ከመስገድ ውጪ ምንም አይነት የሚከናወን ነገር የለም። አረብ ሀገራት ላይ አብዛኛው ቤት ማለት ይቻላል። አንዳንድ ቤቶች ደግሞ ትንሽ በትስሱ እንደኛ ሀገር በደንብ ሞቅ ደመቅ ብለው ባያደርጉትም በትንሹ ሊያደርጉት ይችላሉ እና እናንተ አይክፋችሁ። እናንተ በቃ እኛ አንዴ ለስራ ብለን ወተናል እና በእርግጥ አይክፋችሁ ስላቸው እኔ ሳይከፋኝ ቀርቶ አይደለም። ወላሂ ሀቂቃ ነው ምላቸው። በጣም ነው የከፋኝ። እንደውም ከዚህ በፊት ያስ ያሳለፍኳቸው ጊዜ ይልቅ የዛሬ ነው በጣም የከፋኝ። ምክንያቱም የኢድ ሰላት አልሰገድኩም። እስካሁን ከስደት ከወጣ አንድ ቀን ቀርቼ ላ አላውቅም። ከሰዎቹ ጋር ሂጄ ሰግጄ እመጣለሁ። ግን ዘንድሮ ተክቢራ እየሰማሁኝ ውጭ ላይ አሁን ላሁን እንሂድ ትለኛለች ብዬ እሷም ተኛች፣ እኔም ቁጭ አልኩኝና በቃ ምንም ነገር ሳትለኝ ስትቀር ተመልሼ የተኛሁኝ በቃ እንደዚህ ነው ያሳለፍኩትና ምንም ነገር የለም። አሁን ደግሞ ጠረገርገ ብላ ልጆቿን ይዛ አውሳ ሄዳለች። እኔ ብቻዬን በሰው ቤት እና እንደዚህ ነው በቃ። ይሄም አለ። እናንተ እንኳን አንድ ላይ ሆናችሁ ቤት ውስጥ እነሱም ኖሮ እንግዳም ሊኖር ይችላል። ብቻ የሆነሆነ ነገር ይኖራል እና አይክፋችሁ። ብዙ አይነት ነገር አለ እና ጭንቀት አታብዙ። ኢንሻአላህ የዘንድሮ አመት እዚህ ብታሳልፉ፣ ቀጣይ አመት ደግሞ ማን ያቃል፣ አይታወቅም። ከቤተሰብ ጋር ተቀላቅለን እናሳልፍ ይሆናል። ቀጣይ አመት ካልተሳካ ደግሞ እንደገና ቀጣይ አመት እና ለምን እንጨንቃለን? ዋናው መኖራችን ነው አይደል? እኛ ስንኖር ነው ሁሉም ነገር የሚኖረው። በዚህ ልክ ራሳችሁን ጭንቀት ውስጥ አስገብታችሁ ራሳችሁን የሚጎዳ ነገር እንዳታረጉ በቃ። ቢኑ ቢሆን ከቤተሰቦቻችን ጋር ብናሳልፍ ደስ ይል ነበር፣ ግን አልሆነም። አላህላለውም በቃ ወጥተናል። አንድ ያደል ኢንሻአላህ። አላህ ደግሞ ያሰብነውን ነገር አሳክቶልን እስኪ መልሰን ደግሞ እኛ ጨራሽ በጭንቀት ላይ ጭንቀት፣ በሐሳብ ላይ ሐሳብ፣ በሙቀት ላይ ጭንቀቱን ጨምረንበት ሌላ ዓለም ውስጥ ልክ እንደዚች ልጅ እንደዚህ ከመሆን በፊት ራሳችንን እንጠብቅ። ያ ሀቢቢ እኛን የሚያረጋጋን የለም ተኸያሉ። እናንተ የሆነ ነገር ብትሆኑ እነሱ ቆሞ ነው ቪዲዮ የሚቀርጿችሁ፣ ከዛ ሶሻል ሚዲያ ላይ ይበትኑታል። የሌሎቹ መሳቂያ መሳለቂያ እንሆናለን። ለምን? ስለዚህ ከሌሎ ነገሮቹ መሳቂያ ከምንሆን እራሳችንን እናረጋጋ። ራሳችንን ለማረጋጋት እንሞክር፣ እንሻላ፣ ነገ ያልፋልኮ። የተሻለ ደረጃ ለመለወጥ ነው አደል? የወጣ ነው፣ እኛ ተለውጠን ደግሞ ሀገራችን ገብተን እንሻላ፣ ማን ያቃል፣ የተሻለ ሁኔታ ሁነን እናሳለፍ ይሆናል። እና እህቶች አትጨናነቁ ለማለት ነው። በጭንቀት ብዙ አይነት በሽታዎች፣ ብዙ አይነት ነገሮች እናምጣለን። ስለዚህ ከመጨናነቅ እንቆጠብ። እንደ ሀገራችን አይደለም፣ የአየሩ ሁኔታ ራሱ ጭንቀት ሲጨመርበት የማሳበድ ባህር ያለው እና እባካችሁ ሀቂቃ ለራሳችሁ ብላችሁ ኑሩ። ዛሬ ላይ ማንም አያስብልሽም። ላንቺ በተለይ ስደት ሁነሽ ለራስሽ ራስሽ ካላሰብሽ፣ ለራስሽ ራስሽ ጥንቃቄ ካላደረግሽ ማንም ሰው ላንቺ አያስብልሽም። መህቴ ሀቂቃ ነው። ምልክ ከስራ ጫና፣ ከሙቀት ሀሳብ ጭንቀት ምናምን ጨምራችሁበት ብን ነው የሚለው እና ራሳችሁን ራሳችሁን ጠብቋት፣ የራሳችሁን ጭንቅላት ራሳችሁ ጠብቋት። እና ውዶቼ አላህ ይጠብቀን። በያለንበት ጭንቀት አታብዙ። በተለይ በተለይ ደግሞ የስ ስልጤና የጉራጌ ልጆች ናቸው። አብዛኛው ያው ወደ ቤተሰብ ስለሚኬድ ከቤተሰብ ያው በርካታ በርግጥ ብዙ ሰው ይሄንን ያከብራል ለመትባል ግን በጣም ልዩ የሚያደርገው ደግሞ ጉራጌና የባድ ወልዶች ናቸው እና ያው ምንም ማድረግ አይቻልም። አላህ ስብሓኑ ታላ በሰላም ገብተን ሀገራችን እኛም በሀገራችን ከቤተሰቦቻችን ጋር ተቀላቅለን የምናሳልፍ አላህ ያደርገን። ለዚችም እህታችን ደግሞ ዱዓ አድርጉላት አላህ ሀፊያ እንዲያደርጋት ንዱአችሁ አትርሷት ለማለት ነው ውዶች። ያመሰግናለሁ ስለተከታተላችሁኝ። ይህንም ቪዲዮ ለብዙ ለተጨነቁ ሰዎች ይጠቅማችኋልና ሼር አድርጉላቸው። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ።